ከብሔራዊ የደህንነት ምክር ቤት የተሰጠ መግለጫ። ብሔራዊ የደህንነት ምክር ቤት ሚያዝያ 1 ቀን 2017 ዓ.ም ምሕረት ባደረገው ስብሰባ ሀገራዊ ቀጠናዊና ዓለም አቀፋዊ ሁኔታዎችን ገምግሟል። ኢትዮጵያ ለዘመናት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እና ዲፕሎማሲያዊ ስብራቶች ገጥሟት ነበር። እነዚህን ስብራቶች በመጠገን ወደ ብልጽግና የምታደርገው ጉዞ እያፋጠነች ትገኛለች። እስካሁን የጀመረቻቸው ሪፎርሞች እየተሳኩ፣ የወጠነቻቸው ኢኒሼቲቮች ፍሬ እያፈሩ፣ በዓለም አቀፍ ደረጃ ያላት ተሰሚነት እየጨመረ፣ ብሔራዊ ጥቅሟን ለማስከበር የምታደርገው ጥረት ውጤት እያስመዘገበ መሆኑ ለዚህ ምስክር ነው። ከዓለም አቀፍ የፋይናንስ ተቋማትና አጋሮች ጋር በተደረጉ ውይይቶች እየተገኙ ያሉ የፋይናንስና የኢኮኖሚ ድጋፎች ለፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሪፎርሞች ስኬት ያላቸው አበርክቶ ከፍተኛ ነው። በልማትና በፖለቲካዊ መስክ እየመጡ ያሉ አዎንታዊ ለውጦች ሀገራዊ ሰላም እንዲጸና አስተዋጽኦ ያበረክታሉ። ሀገራዊ የሰላም ሁኔታ ከጊዜ ወደ ጊዜ እየተሻሻለ መጥቷል። ይህንንም የምክር ቤቱ ግምገማ አመላክቷል። ከፖለቲካዊና ኢኮኖሚያዊ ለውጥ በተጨማሪ የሰላም ሁኔታ እንዲሻሻል ያደረጉ ምክንያቶች አሉ። ህዝቡ የግጭትና የጦርነትን አስከፊ ገጽታ በማየት ከግጭት ጠማቂዎች ጋር ላለመተባበር ያሳየው ቆራጥነት የመጀመሪያው ነው። መንግስት ለሰላማዊ መፍትሄ ያለው የጸና አቋምና ያደረገው እንቅስቃሴ በሁለተኛነት የሚጠቀስ ነው። ምንም እንኳን በአንዳንድ ወገኖች እኩይ ዓላማ የተነሳ የትግራይ ህዝብ የሚፈልገውን ያህል ሰላም ባያገኝም፣ በትግራይ የነበረው ጦርነት በሰላም እንዲፈታ መንግስት ባደረገው ያላሰለሰ ጥረት ህዝቡ እፎይታ እንዲያገኝ አስችሎታል። የሰላም ስምምነቱ መንግስታዊ አገልግሎት እንዲጀምሩ፣ ማኅበራዊና ኢኮኖሚያዊ ስራዎች እንዲከወኑ፣ መሰረተ ልማቶች እንዲጠገኑ አድርጓል። በአማራና በኦሮሚያ ክልሎች መንግስት ህግ በማስከበርና የሰላም መንገዶችን በማበረታታት ባከናወናቸው ተግባራት አያሌ ለውጦች ተመዝግበዋል። ታጣቂዎቹ የሰላም መንገድ መርጠው በሰላም ገብተዋል። ሕዝቡ የሰላሙ ባለቤት በመሆን አካባቢውን ማስከበር ጀምሯል። ክልላዊ የጸጥታ መዋቅሮች ተጠናክረዋል። የኢኮኖሚ እንቅስቃሴዎች በታቀደላቸው መንገድ መከናወን ጀምረዋል። የሸቀጦችና የሰዎች ዝውውርም የተሻለ ደረጃ ላይ ደርሷል። በሌሎች የሀገራችን አካባቢዎች የሰላምና የጸጥታ ሁኔታ ይበልጥ የጸና እንደሚገኝ የደህንነት ምክር ቤቱ በጥልቀት ገምግመዋል። ይህ በእንዲህ እንዳለ የአፍሪካ ቀንድ ቀጠና ካለበት ነባራዊ ሁኔታ ዓለም እየሄደችበት ከምትገኘው የፖለቲካና የኢኮኖሚ መንገድ እንዲሁም ሀገራችንን ልናደርስ ከምንፈልገው የብልጽግና ደረጃ አንጻር ትኩረት የሚሹ ጉዳዮች መኖራቸውን ምክር ቤቱ ተመላክቷል። የመጀመሪያው በ21ኛው ክፍለ ዘመን ሊኖር የማይገባ ፍላጎትን በኃይል የማስፈጸም ኋላ ቀር አማራጭ የሚከተሉ አካላትን የተመለከተ ነው። እነዚህ አካላት መልካቸው ይለያይ እንጂ በተለያዩ አካባቢዎችና በውጭ ይገኛሉ። የራሳቸውን አካባቢ ከሌላው የበለጠ የተጎዳ አድርገው ያያሉ። መነጋገር መወያየት አይፈልጉም። ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና ፍላጎትን በኃይል ብቻ ማስፈጸም መለያቸው ነው። አልፎ አልፎ የጥፋት የጋራ ዓላማቸው በመሆኑ ተቀናጅተው ለማጥፋት ይሞክራሉ። ህጋዊ የፓርቲ ሽፋንን ለህገወጥ ተግባራት ይጠቀማሉ። ከኃላፊነት የተነሱ አኩራፊ ፖለቲከኞችን በመጠቀም ህገወጥ የፖለቲካ እንቅስቃሴ ያደርጋሉ። በሃይማኖት ተቋማት ውስጥ የሚገኙ አንዳንድ የመልካም አስተዳደር ችግሮች ችግሮችን ለሁከት ተግባር ለመጠቀም ይሰራሉ። ሁለተኛው አካላት በተለያዩ ቦታዎች ተቀምጠው በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር በመተባበር የመንግሥትን ሥራ በማደናቀፍ የህዝብን ምሬት በመጨመርና የሐሰት ወሬዎችን በማዛባት የተጠመዱ ናቸው። በማኅበራዊ ቦታዎች፣ በቤተ እምነቶች፣ በመሥሪያ ቤቶችና በንግድ ቦታዎች ተሰግስገው እኩይ ዓላማቸውን ለማስፈጸም ይሞክራሉ። ሸቀጥ ይደብቃሉ፣ የአቅርቦት እጥረት ይፈጥራሉ፣ የውጭ ምንዛሬ ስርጭት ይገድባሉ፣ የኮንትሮባንድ ንግድ ያካሄዳሉ፣ በሕገ ወጥ መንገድ ሰዎችንና መሳሪያዎችን ያዘዋውራሉ። በሙስና በዘመድ አዝማድና በብልሹ አሰራር ህዝብ እንዲማረር ሆን ብለው ይሠራሉ። ሐሰተኞቹ የሐሰት ፕሮፓጋንዳውን የሚመሩ ክንፎች ናቸው። መደበኛውና ማኅበራዊ ሚዲያ በመጠቀም የህዝቡን ሰላም ይረብሻሉ። በጦር ሜዳ ሲሸነፉ፣ ሴራቸው ሲከሽፍባቸው፣ በሰልፍና በአመጽ የሚለወጥ መንግሥት ሲያጡ የመጨረሻ አማራጫቸውን በመጠቀም ላይ ይገኛሉ። የሐሰት ታሪክ ይፈጥራሉ፣ የሐሰት መረጃ ይቀምራሉ፣ የሽብር ወሬ ያወራሉ፣ የሁከት ዜና ይፈበርካሉ። የፖለቲካ አስተዳደርና የጸጥታ ተቋማትን ከህዝቡ ጋር ተቀናጅተው በሚሰሩት ሥራ የጥፋት ኃይሎች ዓላማ እንዲሳካ አቅማቸው ምኞታቸውም ከንቱ ሆኖ እንዲቀር ለማድረግ ተችሏል። ከነዚህ ሀገራዊ የጸጥታ ሁኔታዎች በተጨማሪ ዓለም አቀፋዊና ቀጠናዊ ሁኔታዎች በደህንነት ምክር ቤቱ በጥልቀት ታይተዋል። ዓለማዊ የኢኮኖሚ ሁኔታ፣ እየተከሰቱ ያሉ ውጥረቶች፣ የሽብር እንቅስቃሴ፣ እየታወኩ ያሉ ዓለም አቀፍ የንግድ መስመሮች፣ እየፈረሱና እየተዳከሙ የሚገኙ ሀገሮች፣ እየተበራከቱ ያሉ የሳይበር ጥቃቶች የተነጣጠሉ ያሉ ነባር ዓለም አቀፋዊ ትብብሮች የተፈጠሩ ያሉ አዳዲስ ዓለም አቀፋዊ ጥምረቶች በሀገራችን ሊያሳድሩ የሚችሉ ተጽዕኖ በዝርዝር ውይይት ተደርጎበታል። ሰላም፣ ጸጥታ፣ ደህንነት፣ ፖለቲካ፣ ኢኮኖሚያዊ ማህበራዊ ሁኔታዎች ጋር የተሳሰሩ ናቸው። ፖለቲካዊ ብስለት፣ ኢኮኖሚያዊ እድገትና ማህበራዊ መረጋጋት አንዳንድ የሀገር ሰላምና የጸጥታ ደህንነት ሁኔታዎችን ያሻሽላሉ። ከነዚህም አንጻር በሀገራችን የተጀመሩ ሪፎርሞች ወደ ማጽናት ምዕራፍ ማድረስ ይገባናል። አምራችነትን ማበረታታት፣ የሲቪል ሰርቪስ ሪፎርሙን በተያዘለት ጊዜና ደረጃ መተግበር፣ ለወጣቶች ሥራ መፍጠርና ማሰማራት፣ ሰዎችንና ሸቀጦችን ዝውውር ይበልጥ ማቀላጠፍ ሰላማዊ ማድረግ፣ ኮንትሮባንድና ህገወጥ ንግድን መቆጣጠር፣ የመሰረተ ልማት ደህንነትን በህዝብና በጸጥታ አካላት ማረጋገጥ፣ የተጀመሩ ኢኒሼቲቮችን በማፍጠንና በመፍጠን ስልት ይበልጥ ውጤታማ ማድረግ፣ የበልግና የክረምት ስራዎችን በተገቢ እቅድና አመራር ለውጥ ማብቃት፣ የትምህርትና የጤና አገልግሎት በየትኛውም አካባቢ ፈጽሞ እንዳይቋረጥና የተቋረጡትም እንዲቀጥሉ ማስቻል አስፈላጊ ነው። ለዚህ የሚመለከታቸው አካላት ተናበውና ተቀናጅተው በጋራ አቅደው የሚፈለገው ውጤት እንዲያመጡ አቅጣጫ ተቀምጧል። በሀገራችን የተለያዩ አካባቢዎች ያሉ ችግሮችን በሰላማዊ መንገድ በፖለቲካ ውይይት ለመፍታት የተጀመሩ እንቅስቃሴዎች ፍሬ እያፈሩ ነው። ይህ ስራ ይበልጥ ውጤታማ ለማድረግ በባህላዊ መንገዶች ጨምሮ ሁሉንም አይነት ሰላማዊ መንገዶች መጠቀም ይገባል። የሰላምን መንገድ መርጠው ለሚመጡ አካላት ተገቢውን እንክብካቤ ማድረግና ሰልጥነው ወደ ህዝቡ እንዲቀላቀሉ መስራት ያስፈልጋል። በሌላ በኩል ደግሞ የሰላም አማራጭ ዘግተው ፍላጎታቸውን በኃይል ለማስፈጸም የሚንቀሳቀሱት ላይ የተጀመረውን ህግ የማስከበር ተግባር አጠናክሮ መቀጠል ያስፈልጋል። በኢትዮጵያ ጠላቶች ተልዕኮ የተቀበሉ በሀገር ውስጥ ችግር ለመፍጠር የሚጥሩ ባንዳ ኃይሎችን ከዕለት ወደ ዕለት አቅማቸው እየደከመ ተቀባይነታቸው እየከሰመ መጥቷል። የገንዘብና የሰው ኃይል ምንጫቸው እየነጠፈ ነው። ነገር ግን ፈጽሞ እስኪጠፉ ድረስ ህግ ማስከበርና የሰላም አማራጮችን አማጦ የመጠቀምና ህዝብን የማንቃት ሥራዎች ወሳኝ ናቸው። ይህንን ካለፈው የበለጠ ለማከናወን የሚያስችል ስልትና አቅጣጫዎችም በደህንነት ምክር ቤቱ ተቀምጧል። ለዚህ የሚመለከተው የፌዴራል የክልል አመራሮች በእቅድ የተቀመጠውን ፈጥነው በመተግበር ውጤት ማምጣት እንዲችሉ አቅጣጫ ተቀምጠዋል። በተለያዩ መዋቅሮች ተደብቀው ሽብር የሚነዙ፣ የመንግሥት ሥራ የሚያስተጓጉሉ፣ ሕዝብን የሚያማርሩ የተለያዩ ሚዲያዎችን በመጠቀም የሐሰት መረጃዎችን የሚያሰራጩ አካላትን በመረጃና በማስረጃ ላይ ተመስርቶ ለማጥራት የተከናወነው ተግባር ምክር ቤቱ በአድናቆት ተቀብሎታል። አሁንም ቢሆን ግን እንደዚህ ዓይነቱን አካላት ለማወቅ ለሕግ ለማቅረብና ለማጥራት የሚያስችል ሥራ ይፈልጋል። ለዚህም በግልጽ በጸጥታና በሌሎችም አካላት የሚከናወን ተግባር ተጠናክሮ መቀጠል እንዳለበት ምክር ቤቱ ወስኗል። ከሚመለከታቸው የሀገር ውስጥና የውጭ አካላት ጋር በመነጋገር እነዚህ የወሬ ጌቶች ለሕግ ለማቅረብ የተጀመሩ ሥራዎች ይበልጥ መቀጠል አለባቸው። ሐሰተኛ መረጃዎችን ህዝብ እንዲያውቅ የማድረጉ ተግባር እቅድና ስልት ጨምሮ መከናወን አለበት። ከዚህም ባሻገር አግባብነት ባላቸው የሀገራችን ህጎች አማካኝነት ተገቢው ህግ የማስከበር ስራ ለመስራት የሚመለከታቸው ሁሉ አቅደውና ተቀናጅተው እንዲሰሩ አቅጣጫ ተቀምጠዋል። የተደራጁ የኢኮኖሚ ወንጀሎችና አሻጥሮችን ማምከን ብሎም ፈጻሚዎችን ለህግ ማቅረብ ወቅቱ የሚጠይቀው ተግባር ነው። ከየተኛውም አቅጣጫ የሚነሱ ህገ ወጥ ሰዎችን፣ ሸቀጣ ሸቀጦችን፣ የመሳሪያዎችን ዝውውር የሚከላከሉ፣ የሚያስተካክሉ ህጋዊ ተቋማትና አሰራሮችን መዘርጋት ተገቢ ነው። የገንዘብ የኢኮኖሚና የአስተዳደር ተቋማት ከጸጥታ አካላት ጋር በመቀናጀት አስፈላጊውን አስተዳደራዊ ህጋዊ እርምጃ እንዲወስዱ አቅጣጫ ተቀምጧል። የብሔራዊ ደህንነት ምክር ቤት ሚያዝያ 1 2017 ዓ.ም